ጨረቃዎች ይመጣሉ ብያችሁ ነበር፣ ይሄው መጡላችሁ ማለት ነው። እንግዲህ በአዲስ ማለት ነው እና ዛሬ ብዙ ነገር እንዲስከስ የሚያደርጉበት ቦራም እንግዲህ የተደበቀውን ሁሉን ነገር ለእኛ ሁላ ሊነግረን ዛሬ መጥቷል ማለት ነው። በሀይሚ ቤት ጠብቋቸው ጨረቃዎች መጡላችሁ። እንግዲህ በሀይሚ ቤት ይመጣሉ ብያቸው ነበረ። ጠዋት ያው ቤተ ክርስቲያን እየሄዱ ሾርት ቪዲዮ ለቀውልና ነበር ይሄው መጡ ማለት ነው። እምር ዝንጠብረው ማለት ነው። የመጨረሻ ነው ያማረባቸው ዛሬ። እንግዲህ ብሩክ ሁሉንም ነገር ነግሮኛል እያለች ነው ሀይሚ። እንግዲህ ስለ መኪናውም፣ ስለ ቅዳቸውም፣ ስለ ሁሉም ነገር እንግዲህ በዝርዝር ለሀይሚ አስረድቷታል ማለት ነው። ለምን ሰርፕራይዝ ስለሆነች እንደሚገዛ አ ታቅም ነበር ዛሬ ግን ሁሉንም ነገር ነግሮኛል ብላለች እንግዲህ አዲስ ነገር አለ በሀይሚ ቤት እንደተጣበቁ ማለት ነው ሁላችሁም በሀይሚ ቤት ተጠብቁ ማለት ነው እንግዲህ ይህን ቪዲዮ ላይክ ሼር እያደረጋችሁም አበረታቷት ሀይሚ የ ሁለት መቶ ሺ እንድትገባ ደገፍ እናደርጋት ማለት ነው እና የምር በቅርቡ ትገባለች ብዬ አስባለሁ ሰላም ሰላም ቤተሰብ እንዴት ናችኋለሁ በድጋሚ መጣሁላችሁ ማለት ነው ሀይሚና ቡራ ስለመጡ ድጋሚ ተከስቻለሁ ማለት ነው እንግዲህ ዛሬ ምር ብሎባቸው መጥተዋል ማለት ነው ማለት ነው ጠዋት ላይ የቤተ ክርስቲያን እየሄዱ አጭር ሾርት ቪዲዮ ለቀው ነበረ። እንግዲህ ሀይሚየም ጧፍ ይዛ ያው ደስ የሚል መዝሙር እየሰሙ እንግዲህ ሀሳባቸው ስለተሳካላቸው ፈጣሪያቸውን ሄደው አመስግነው ስለታቸውን አስገብተው መተዋል ማለት ነው። እና በጣም ነው ደስ የሚል የምር። ከዛ ሲመለሱ ደግሞ ይኸው ቪዲዮ እንግዲህ በይቱ ብቅ ብለዋል ማለት ነው። እጅግ በጣም አምሮባቸው ሀይሚየ። እንግዲህ የመኪናው ፍቅር ገና ገና እንዴ ገና ይቆያል። አሁንማ አጨረሰ ማለት ነው። እና መኪናው ላይ ወታ እንግዲህ እያያቸዋት ነው እና ፎቶ ለ ሌላ ማለት ነው። እና እንግዲህ አዲስ ነገርም አለ ስለተባለ በሀይሚ እና በብሩክ ሰሞኑን አዲስ ነገር አለ ብለዋል ብሩክ ማለት ነው። ለድምጼ በጣም ይቅርታ ድምጽ ሺ ሩቅ ነው እያላችሁ ነው። እንግዲያ እኔ እንጃ፣ ድምጼ በቃ ድምጼ በጣም ሞዛዛ ነው ብዙ ሰው ነው የሚለኝ እና የምሬ እንደምላችሁ እና እንዲሁም አንድ የሚያስቅ የሰጠኝ ኮመንታ አስተያየት ነበር እና እንደው ለአንቺ ቆይ ዩቲዩብ እንዴት ነው ብር የከፈለሽ? ለዚህ ሞዛዛ ድምጽማ ብር መክፈል የለበትም ብሎ አስተያየት የሰጠኝ አንድ ወንድም ያለ እና መቼም መረሰው ማለት ነው የመጀመሪያ ክፍያ ላይ አስተያየት ሰጠኝ ማለት ነው እና እና ድምጼ ሞዛዛ ነው በጣም ማለት ነው እና ለዛ ነው የማይሰማችሁ። ምንም ማድረግ አልችልም። በጣም ይቅርታ እና እንግዲህ ዛሬ ሀይሚና ብሩክ እንግዲህ ብሩክ ዛሬ ሁሉንም ሊነግራን ነው ማለት ነው። ማለት አዲስ ነገር አለ የተባለው ነገር ሁለት ነው። እንግዲህ ሁለት አማራጮች ነው እኛ ተጠራጥረን ያለነው። እኔ ቤት ነው እያልኩ ነው። አብዛኞቹ ጓደኞቼ ደግሞ እንዲሁም በሌላም የሰማሁት ሀይሚ ሱፐርማርኬት መክፈት ትፈልጋለችና እሱን ለመክፈት አስባ ነው። ስለዚህ እሱን ነው ሀይሜ የፈለገችው ስለሆነ እሱን ነን ሱፐርማርኬት ሊከፍትላት ነው መስራት ስለምትፈልግ ሀይሚም ያላችሁኝ አላችሁም፣ እና ሀይሚን ስራ መስራት ፍላጎት እንዳላትም እኔ ከሷ ፍ አልሰማም ግን ከሌሎች እየሰማው ነበር። እና ያም ይሁን ይህ እንግዲህ ቤት የሚሆን ሱፐርማርኬት የሚሆን በቅርቡ ደግሞ ሁለተኛውን የስኬት ማማ ሊጎናጸፉ ነው ማለት ነው። የነዚህ ልጆች እድገት ደግሞ ዋው ብያለሁ። የምር ከሰው አይን ይጠብቃችሁ ፈጣሪ ከክፉ ነገር ይጠብቃችሁ፣ ያስባችሁትን ያሳካላችሁ። እውነት ማለት ሰርቶ መለወጥ ማለት እንዲ ነው ማለት ስም ብሎ መልፋት መልፋት መልፋት ብቻ ሳይሆን ውጤትንም ማስመዝገብ ደግሞ እንዴት ነው ደስ የሚለው ማለት ነው። የምሬን ነው የምላችሁ እና በራ ደግሞ ይሄን ስላረገ አቤት ሀብ እራስ እንዴት ደስ እንዳለው ቁመን ያጨበጨበለት አይታችኋል፣ ትናንትናና ቪዲዮውን ማለት ነው እና እንግዲህ እነዚህ ገና ትናንሽ ታዳጊ ልጆች በጣም በስኬት እየተራመዱ ይገኛሉ። ሀይሚዬ ደሞ አሁን የወደገፍ አድርጓት እንዳልኳቸው ነው አሪፍ አሪፍ ቪዲዮ በሀይሚ ቤት በከተለቀቀ ሁለት መቶ ሺ ተቀርቦ ትገባለች አትቆይም ማለት ነው እና ያው እንደይተው ነው ማለት ነው ሁለት መቶ ሺ ቶሎ መግባትና ለመግባቷ ይበቃ ማለት እንግዲህ በትዕግስት መጠበቅ ነው ሁለት መቶ ሺህ እስከሚገባ ማለት ነው። ቪዲዮዋን ላይክ፣ ሼር ማድረግ ማበረታታት ነው ከኛ የሚጠበቀው ማለት ነው። እና እንግዲህ ዛሬ እምር ድምቅ ብለው ነው የመጡት። ዛሬ እንግዲህ ብዙ ነገሮች ውይይት ያደርጋሉ ማለት ነው። ማለት እንዴት ነው? ከባለፈው ውይይት የሚያደርጉበት ጥያቄና መልስ የሚጠያየቁበት ይሆን ወይስ እንዴት ነው? የት ሆነው እንደሚያወያዩ እንግዲህ አላወቅኩም። ነገር ግን ብቻ ዛሬ ሁሉንም ነገር ለሀይሜ ስለነገራት እኛም ልናቅ ነው ማለት ነው። እና ብሩክ እንግዲህ ከየት ከየት ተፍ ተፍ ብሎ መኪና መግዛት እንደቻለ ለእኛም ትምህርት ስለሆነ በዝርዝር እንዲያስረዳ ነው ማለት ነው። በተለይ አረብ ሀገር ለምንኖር አስር ዓመት ስብ ብለና ዓመት መቁጠር ብቻ ሳይሆን እንዲ ነው ሰርቶ ባንዴ መለወጥ ማለት እንዲ ነው። እና ጎራችን ማለት ለሀይሚ ብቻ ተምሳሌት ሳይሆን የምሬል ነው መላቸው ለብዙዎቻችን አረብ ሀገር ለምንሰራ ተምሳሌት ናቸው ሁለታቸውም ማለት ነው እንደዚህ ሰርቶ በቃ ውጤት ላይ ማስፈር ማስመዝገብ የመሰለ ነገር የለም። የምር ብር ብቻውን ማስቀመጥ ምንም ዋጋ የለውም። ምንም ማለት ነው። በተለይ ባንክ ቤት የምታስቀምጡ ምንም ያን ያክል ነው እና ባንክ ቤት እስከምታስቀምጡ መሬት ቦታ ምናምን እንደዚህ ትክክለኛ መረጃ ያለው በገዝታችሁ ብታስቀምጡ ይሻላል ብዬ አስባለሁ። እና ብር ምንም ያን ያክል ባንክ ቢቀመጥ እኛ ምንም ስለማንሰራበት ማለት ነው እና ብቻ ዛሬ እንግዲህ ስለ ሁሉም ነገር እንጠብቃለን። ማለት የታሰበው ነገር እንኳን በይነግሩና በቃ ብሩክ በየትኛው መንገድ ነው? በዚህ ባጭር መንገድ እንደዚህ ሊያስደስተንና ሁላችንም ለሀይሚ ብቻ ሳይሆን የምሬን ምላችሁ ብሩክ መኪና መግዛቱ ለሁላችንም ሰርፕራይዝ ነው የሆነና እንግዲህ ዛሬ እንሰማለን ማለት ነውና እንጠብቃለን። ጠብቅ። በሀይሚ ቤት ሁሉንም ነገር ነግሮኛል ብላለች ሀይሚ እንግዲህ ማለት ነው እና ብሩክ ደግሞ አንድ በአንድ ስለሚነግራት ይው ሰርፕራይዝ ስለተደረገች እንግዲህ ከዚህ በኋላ ነው ነገሮችን የሚነግራት፣ እና ያው ነግሯት ሊሆን ይችላል ዛሬ ለእኛም ይነገረናል ማለት ነው። ብሩክ በነገራችን ላይ ለሀይሚ ብቻ ሳይሆን አንዳንድ ነገሮችን ሲያደርግ ለእኛ ሁላ የሚገርም ነው። ምክር የሚመክርም በተለይ በስደት ዓለም የምንኖር ምርጥ ሀሳብ ነው የሚመኝልን፣ ምርጥ ምኞት ነው የሚመኝልን፣ በጣም ጥሩ ነገር ነው የሚያስብልን። በጣም እኔ የምልበላቸው የምር ሁሌም ቪዲዮ ሲሰራ የምሰሙት ከሆነ በቃ በስደት ዓለም ለምንኖረው የተለየ እንዴት ነው ፍቅር ነው ያለውና በጣም ነው የምናመሰግን ሁለታችሁንም ማለት ነው እና ሁሌም አይረሳንም ብሩክ ኦዲየንስን እንዳመሰገነ ነው የምር እና እንግዲህ ዛሬ ያው ቤተክርስቲያን ደ ወስለታቸውን አስገብተው ደስ ብሏቸው አሁን ደግሞ ወደ ስኬታቸው ልኛ ሊያበስሩና መጥተዋል ስለዚህ የጨረቃ ቤተሰቦች ከእነ ሀይሚ እስኪ ምን ተማራችሁ የምር ምን እየተማራችሁ ነው በጣም ነው የሚያስቀኑት የምር እንዲያውም ማለት ነው እነሱ የሚሰሩትና አሁን ሌሎች ደግሞ ኮፒ እያደረጉ እየሰሩ ነው እና እኔ እየሳኩ ነበር ሶሻል ሚዲያ ላይ ኢን የሀይሚ ፎቶ አነሳት ምናምን እንደዚህ ትኝት ተብላ የምትነሳቸውንም እንደዚህ እየተነሱ እያየው ነው እና ዱባይ እንሄዳለንም እያሉ ነው። እንግዲህ ትኬቱን ላቆርጠናንም እያሉ ነው። እስኪ ይሁን ብቻ ግን ደስ ይላል ማለት ያው ምንም ማለት አይደለም ያው በስራ ነው እና የው ያው መስራት ስለፈለጉ ብቻ ነው ዩቱበሮቹ ማለት ነው እና ብቻ ግን ሀይሚና ብሩክን ለመሆን በጣም ከባድ ነው። የምር ኮፒ ማድረግ ይቻላል ግን እነሱን መሆን ግን በጣም ከባድ ነው። ቡራችን እንግዲህ የእኛ ቀብራራ የሙሽዬ ልጅ የምር አኮራን ማለት ነው እና በጣም ማለት ነው በሀይሚ በሚመጣው ሁሉም እያኮራን ሰነበተ። ከዱባይ ጀምሮ ይሄው የበለጠ ደግሞ ኢትዮጵያ ሲገባ ጭራሽ መኪና ገዝቶ አረ አኮራ እንቀላል እንዲ የምር ስ በእነሱ በቃ መቶ ፐርሰንት ምኮረው እና በጣም ማለት ነው። ልቤንም ወልቼ ነው የምናገረው፣ የምሬን ነው የምላችሁ እና ሀይሚ ደግሞ የእኛ ትሁት ትሁት ናት፣ በቃ በጣም ትሁት ሁናለች እያለ ነበረ ብሩክ እራሱ ማለት ነው። እና ዝም ብላለች በቃ። እንዴት ነው! በጣም እርጋታ የበለጠ እንትን ብሏል ማለት ነው። እና በጣም ምርጥ ልጅ ናት። እንግዲህ አበረታቷት እሷንም ማለት ነው። ቻናሏ ላይ ሼር እያደረጋችሁ አበረታቷት።